ጥቢ ወቅት ላይ ነን ብርሃን ባቀፈ ወርሃ መስከረም። ደመናው ሲሰግር፣ ጭጋጉ ሲገፈፍ፣ ጎርፉ የምድርን ገላ ሲያጸዳ፣ አበቦች ሲፈነዱ፣ ምንጮቹ ኩልል ብለው ሲፈሱ፣ ሰውም ምድሩም ጻዳ ሲለብስ፣ መስከረም ወርህ ላይ መድረሳችን በእርግጥም ይታወቃል። መስቀል መስከረም በባተ በ17ተኛው ቀን ይከበራል። የመስቀሉ መገኘት ይታሰባል። በባህል ደግሞ በዓሉ ደመራ እየተባለ ይጠራል። ወቅቱ በርግጥም የደመራ ነው። ለህይወት ተስፋ ይሰበካል። በምግቡም አዲስ ጣዕም ይናፈቃል። የጎመን ምንቸት ውጣ፣ የገንፎን ምንቸት ግባ። ወገግ ፈገግ፣ ፈካ፣ ነቃ፣ በራ፣ ጠራ እያለች መስክረም ስታዘግም፣ ምኞቷንም በጉያዋ ሸክፋ ነው። የመስቀሉ ፍካሬ ማጠንጠኛው የሰላም ትዕምርት መሆኑ ላይ ነው። የመስቀል ደመራ በዓል በኢትዮጵያ የቤተ መንግሥትም የቤተ ክህነትም በዓል ሆኖ የቆየ ነበር። ነገሥታቱ አዋጅ አስነግረው ግብር አብልተው ቸርነታቸውን ያሳዩበት ነበር ብለው ሀብተ ማርያም ወርቅነህ ጽፈዋል። ሕዝቡ ባለቤትነት ሲሰማው የቃል ግጥሞችን እያወረደ ሄደ። የአብነት ተማሪዎች ይመራረጡና ሻሻቸውን ጠምጥመው ከበሮና ጽናጽል መቋሚያና መስቀላቸውን ይዘው ሰነንነት ዘወንጌል ቃለ እሁረ ተመርዙዘን መስቀሉ ይላሉ። በምሽቱ በየቤቱ እየዞኑ የወንጌል ቃል ተጫምተን በአንድነት መስቀሉን ተመርዙዘን መጣን ማለታቸው ነው። ተርታው ሕዝብ እንደ ቡሄ ሁሉ ሆ ብሎ ይጀምራል። ከወደ ሰሜን ባለው የባህል ልማድ መሠረቱን አድርጎ በተለይ በሰሜን ጎንደር አካባቢ ያሉ እረኞች ሆያ ሆዬ ሆዬ ዓመታ ሆዬ ሆዬ መስቀል ሆዬ መስቀል ጠባ ዛሬ በአማራ በትግሬ ሆያ ሆዬ ሆዬ ይላል። በቦታው ተገኝተው የጻፉት ካሳይ ገብረ እግዚአብሔር። በዋዜማው ሳይሆን በዕለቱ ደመራው ሲለኮስ የየቤቱ አባወራዎች ችቦአቸውን ይዘው የቤታቸውን ምሰሶ፣ ማጀቱን፣ ጎተራውን፣ በረቱን በችቦው እየተለኮሱ መልካም ምኞትን በረከትን ይለምናል። አንድሮ ግባ አንድሮ ግባ፣ ጠላት እንደዚህ ይወጋ፣ አረሬ አረሬ፣ መስቀል በራ ዛሬ። የጎመን ቶፋ ወጣ፣ የገንፎ ተፋ ግባ፣ ትኋን ውጣ፣ ቁንጫ ግባ፣ በብርሃን ገዳይ፣ በመስቀል ገዳይ። አሁን መንፈሳቸው ረፍት ያገኛል። የለኮሱበትን ችቦ ያስቀምጣሉ። መላ ቤተሰቡ አመት ካመት ያድርሰን፣ አይለየን እያሉ ወደ ማዕከላዊ የክብራ ስፍራ በችቦ ብርሃን ጨለማውን እየገፈፉ ይሄዳል። ካህናትና የሀገር ሽማግሌዎች ደመራውን ሦስት ጊዜ ይዞሩታል። ዮሐ አበባዬ፣ መስከረም ጠባዬ፣ አትኩራ ገብስ ጎመን ባወጣው ነፍስ እያሉ ከበራውን ይተልማሉ። ዋናው ትዕምርትም ያለው በደመራው አወዳደቅ ላይ ነው። ወደ ምሥራቅ ከወደቀ ብሩህ ዘመን ይመጣል ተብሎ ይታመናል። ወደ ምዕራብ ከወደቀም የመከራ ዘመን ሊመጣ እንደሚችል ይታሰባል። በፍህሙ እሸት አዝመራ ይጠበሳል። እሳቱ ጠፍቶ አመዱ ሲቀር ነደው የተራረፉትን እንጨቶች ቤታቸው ማገር ላይ ለበረከት የሚጨምሩ አሉ። አመዱን ተሻምተው ለበረትና ጋጣ እንደ መድኃኒትነት ይገለገሉባቸዋል። የቃል ግጥሙን በክዋኔዎች መነሻ ተደርጎን የሚወርደው ኦሮሚያ ክልል ምስራቅ ወለጋ አካባቢ ዮሐና ባባዬ አባቦቻ በቡራ እንደደረሰልን ጊዜው የእኛ ሆነልልን የመስቀሉንም በዓል ቸርድ ሊያለው ነው የሚያየው ይባላል። ጉራጌዎች ልዩ የባህል ትርጉም ይዞ ቆይቷል። ከመስከረም 12 እስከ መስከረም 24 ድረስ ይዘልቃል። በእያንዳንዱ ቀን ጥልቅና በትርጉም የሚፈተት ክዋኔ አለ። መስከረም 16 ቀን ምግይር ወይም ደመራ ነው። መስከረም 17 ደግሞ ንቅባር ወይም ትልቁ ይሉታል። አስገራሚና ከፍልስፍና ባህር ተነክሮ የወጣ የሚመስለውን ግጥማቸውን አንድ በትርጉም መልሰን እኔ፣ ክረምትና በጋ ተጣሉ፣ ሁለቱም የትግል ችቦ አቀጣጠሉ አስታራቂ ዳኛ መጣ፣ ክረምት ወህኒ ገባ፣ በጋ ነፃ ወጣ። መስቀል መንፈሳዊ ጠገጉ እንዳለ ሆኖ ባህላዊ ፍካሬውም አንድነትን የሚሰብክ ብርሃን የሚተልም ነው። ላብነት ብለን ያነሳ ናቸው ስንኞቹም ባህላዊ ፋይዳ ለመትከል ያለሙ ይመስላሉ።